ሰላም አለይኩም ወዶቼ እንዴት ናችሁ? ልኝ ሁላችሁንም ሰላማችሁን ያብዛላችሁ ብያለሁ። ዛሬ ለየት ለየት ያሉ መረጃዎችን ነው ይዤላችሁ የመጣሁት። በመሐል አዲስ አበባ እንግዲህ በካሳንቺስ በመስቀል ፍራሮና በቦሌ ቡልቡላ 100% የተጠናቀቁ አፓርታማ ቤቶችን ነው ይዤላችሁ የመጣሁት። አፓርታማ ቤቶቹ ከባለ 2 መኝታ እስከ ባለ 3 መኝታ ነው። ከ85 ካሬ እስከ 200 ካሬ የሚያካትቱ ናቸው። 100% የተጠናቀቁ የዲጂታል ካርታ ያላቸው የተናጠል ካርታ ያላቸው ናቸው። እንግዲህ ያው ከዝቅተኛ ዋጋ እስከ ከፍተኛ ዋጋ ነው፣ ሁሉንም ይዤላችሁ መቀረብ ነው የሚሆነው። ወደ ቻናል ላይ አዲስ ከሆናችሁ ሰብስክራይብ፣ መረጃውን ለሌሎች የት ወንድሞች እንድታጋሯቸው ላይክ ሼር በማድረግ እንድታጋሯቸው ለማለት እወዳለሁኝ። በቅድሚያ እንግዲህ ይዘን የምንመጣው እንግዲህ ካሳንቺስ እንጀምራለን ማለት ነው። ካዛንቺሱ ከመጀመራችን በፊት እንግዲ ያው ባለ ሁለትና ባለ ሶስት ቤድሩሞች ነው ይዤላቸው የመጣሁት አፓርትመንቱ የሚያካትታቸው ነገራቶችን እናያለን። እንግዲህ ይህ አፓርትመንት የሚያካትታቸው ሶስቱም የራሳቸው የሆነ ኤሌቬተር አላቸው፣ ካር ፓርኪንግ አላቸው፣ ግራውንድ ዋተር አላቸው፣ የጋራ ቴራስ እንዲሁም ደግሞ ተናጠል ቴራስ አላቸው። ስታንድባይ ጄኔሬተር እንዲሁም ሴኩሪቲ ሲስተም የተገጠመላቸው፣ ሌጋል ዶክመንት እየተናጠል ማለት ነው ያላቸው ናቸው። እንግዲህ ከካዛንቺሱ ስንጀምር እንግዲህ ካዛንቺሱ ከዱፕሌክስ እንጀምራለን። ሰርድ ፍሎር እና ኤት ፍሎር ላይ ሶስተኛው ላይና ና ስምንተኛ ላይ የሚገኝ ቱ ቤድሮም ዱፕሌክስ አፓርትመንት አለ። በቅድሚያ ይዤላችሁ የመጣሁት እንደምትመለከቱት 125 ካሪ ሜትር ነው። 125 ካሬ ነው። ዱፕሌክስ አፓርትመንት 13 ሚሊዮን ብር ነው። 25 ካሬ ሜትር በካሳንቺስ ማለት ነው። ከዛ በተጨማሪ እንግዲህ ባለ አንድ መኝታ 85 ባለ 238 ባለሁለት እንደዚሁ መቶ አርባ ሰባት እንዲሁም ባለ ሶስት መኝታ መቶ ዘጠና አንድ ካሪ ሜትር አማራጮች አሉ። እንግዲህ የመጀመሪያው ሰማንያ አምስት ካሪ ባለ አንድ መኝታው ሰማንያ አምስት ካሪው አስር ነጥብ ሁለት ሚሊየን ብር ነው አስር ሚሊየን ሁለት መቶ ሺህ ብር ነው የሚሆነው ማለት ነው። ሁለት መኝታው መቶ ሰላሳ ስምንት ካሪ አለ እንደዚሁ በመቶ ሰላሳ ስምንት ካሪ አማራጭ አለ። የመቶ ሰላሳ ስምንት ካሪው መቶ አስራ ስድስት ሚሊየን አምስት መቶ ሺህ ብር ነው 16.5 ሚሊየን ብር ነው ማለት ነው። ሌላው ባለሁለት መኝታ በ147 ካሪ አማራጭ ነው ያለው። 147 ካሪው 17 ሚሊየን 600 ሺህ ብር ነው። በሶስተኛ ደረጃ እንደዚሁ 3 ቤድሩሙ ነው የምናየው ካሳንቺስ ላይ ካለው ሳይት ማለት ነው። ፈጠን ፈጠን እያልኩኝ ሁሉንም በአጭር ደቂቃዎች ለማሳየት ነው የምሞክረው ማለት ነው። ባለ 3 መኝታው 191 ካሪ ነው። 191 ካሪው 22 ሚሊየን 900 ሺህ ይባላል ማለት ነው። እንግዲህ ከላይ ዘርዘርኳቸውን ሙሉ ነገር ያካተተ ነው። የተናጠል ካርታ የተሟላላቸው ናቸው። የካሳንቺስ መረጃዎቹ ይሄን ይመስላሉ። ቀጥታ ወደ መስቀል ፍላወር ነው የምናልፈው። የመስቀል ፍላወር እንግዲህ ባለ ሁለት እና ባለ ሶስት መኝታ በተለያዩ የካሬ አማራጮች አሉ። ባለ ሁለት መኝታው 136 ካሬ እና 139 ካሬ የካሪ አማራጮች አሉ። 136 ካሬው ቱ ቤድሩሙ 14.7 ሚሊዮን ብር ነው 136 ካሬው 14,700,000 ብር ነው። ሌላው 139 ካሬ አማራጭ አለው። 139 ካሬው ደግሞ 100 ይቅርታ 15 ሚሊዮን 100,000 ብር ነው። 15.1 ሚሊዮን ብር ማለት ነው። ሌላው ባለ ሶስት መኝታ በ192 እና 200 ካሬ አማራጮቹ 192 ካሬው 20 ሚሊዮን 800,000 ብር ነው። 100% የተጠናቀቁ አፓርታማ ዋጋዎች ነው እያቀረብኩላቸው የሚገኘው ማለት ነው። ሌላው ባለ ሶስት መኝታው በመስቀል ፍላወር ላይ 200 ሜትር ስኩዌር አለ 200 ካሬ ማለት ነው። 200 ካሬው 21 ሚሊዮን 600 ሺ የኢትዮጵያ ብር ይሆናል ማለት ነው። ሌላው መረጃችን እንግዲህ ቦሌ ቡልቡላ ላይ ነው። ቦሌ ቡልቡላ አምስተኛና ሰባተኛ ፍሎር ላይ አለ ስሪ ቤድሩም አማራጮች ማለት ነው። ስሪ ቤድሩሙ 128 ካሬ ነው እንግዲህ 128 ካሬው 17 ሚሊዮን 500 ሺ ብር ይሆናል ማለት ነው። እንግዲህ ተመልካቾቼ እነዚህን ሶስት መረጃዎች አጠራ አድርጊ በዚህ መልኩ ይችላችሁ። ቀርቢ ያለው ለቀጣይ እንዲቀርብላችሁ የምትፈልጉትን ሀገራዊ መረጃም ካለ የትኛውንም ቦታ ላይ ኮመንት ላይ ጻፉልኝ። በዛ መልኩ ይችላችሁ መቀርብ ነው የሚሆነው። ለቻናል አዲስ ከሆናችሁ መለስ ብላችሁ ተመልከቱ። ከአንድ ሺህ በላይ የለቀቅናቸው መረጃዎች አሉ፣ ከነሱ ታተርፋላችሁ። መረጃዎች መለስ ብላችሁ ተመልከቱ። ከአዲስ አበባና ከአዲስ አበባ ውጭ በብዙ ከተሞች ላይ እየሰራን ለምንገኘው በክልል ከተሞች ላይ ወልዲያ በጣም ብዙዎቻችሁ የጠየቃችሁ ነው፣ በቅርቡ የምናቀርብ ነው የሚሆነው። ሌላ እንዲቀርብላችሁ የምትፈልጉት ሀገር ካለ በዛ መልኩ ኮመንት አድርጉልኝ። ሀሳብ አስተያየት በአቀራረባችን ላይ ካላችሁ ኮመንት እንድታደርጉኝ ለማለት እወዳለሁኝ። እንግዲህ ከጎኔ ሆናችሁ ላይክ ሼር በማድረግ እንዲሁም ኮመንቱ መስጠት ከጎኔ ለሆናችሁ ከልብ አመሰግናለሁኝ። በቀጣይ ጊዜ በአዲስ መረጃ እስከምንገናኝ በሰላም አሌይኩም ወራህመቱላሂ ወበረካቱ።